ተንጣቷል። እዚህ አንድ ፋጡ ማነኝ የቀብራራው እህት የምትባል ከአንተ ጋር መጫወት ከጀመርኩ ጀምሬ እንዴት ነ የኔ ቆንጆ እያለች ነው። እና እሱም ላስተላልፍ ብዬ ነው አንተ ጋር መታ። ለምን እንዳልጻፈችው አላቅ። እንዴት ነ እንዴት ነ ብላዬ ጠይቀች ነው። አልገባም። ስሟ ፋጡ ፋጡማ ነኝ የቀብራራው እህት ይገባኝሽ። ደህና ነኝ ደህና ነኝ ደህና ነኝ ብሎሻል። ከጀመርኩኝ ጀምሮ ስቲኩ አንቺ ነሽ ጋ ጆይን ካልኩ ጀምሮ መታ እየጻፈች ነው ስላንተ። እና እሱ ልንገር ብዬ ነው እኔ ጋር አጥፉም። እንዲ ሰው ቤት ከመስበጠብጡ የልብ አዳራሹ ሰተት ቤላ ገብታ ውስጤ የነበሩትን የራሳቸውን እንደንት የሚያስቡ ሰዎች አሉ። እራሳችሁን እንዳደገኛ ማየት አቁሙ። ከበዳችሁን እኮ ወጠር ወጠር። ያው እንግዲህ አንሰማችሁን የሚሰማ ያለ አይመስለኝ። እኔ ምን አለ መሰላችሁ፣ የኔ የቅመሚ ሰላም ይህንና የቅመሚ ሰላም ቂጣችሁ የሚያቃጥላችኋላችሁ እንደ በርበሬ የረረ የሚያራያችኋላችሁ እና ከስር ከሚያቃጥላችሁ ከላይም፣ ለነገሩ ከላይም ከታችም ተቃጥላችሁ አይመጣውም። ማርያም እኔ ምር ነው። እና እኔ እንዴት ብዬ ፈጣሪ የሾመውን ማንም አይወርድም። አይ ጉዴ። ፈጣሪ የሾመውን ማንም፣ መቤቴን ማንም እኔ ብዙ ቦታ ምናምን ይደርሰኛል እኮ ማለት ጥሩ እኔ ማርያም እመቤቴ ምስክሬ ናት። በህይወታችን ሰው መጡ ለማንም ሰው ክፉ ሆነን አናቅም። ግን የሆነ ጥሩ ያደረጋችሁ ለሰው እናንተን ለመጣ ሚጥር በጣም ብዙ አለ በጣም ብዙ እመቤቴን፣ አንድም ቀን ግን አንድም ቀን እኔም ቅመሜ ላይ ምንም ደርሶብን አያውቅም። እውነት ልባችንን ስለሚያውቀው ፈጣሪ አንድም ቀን ማንንም ሰው በክፋት አውርተን አናውቅም ማንንም ሰው በምንም እንዴት መቤቴ ሪስፔክት ሰተ እንደምናወራ ምንም የተለየ ነገር የለውም። እኛም ሰውነ ሌላውም ሰው ሰው ነው ማለት ስንገናኝ እንኳ ማንም ሰው ላይ እጃ ማንሰራም ይህ አለምዱ እኛም የሚያቀን ሰው መጠየቅ ችላላችሁ ማርያምን እና እኔም ቅመሜም መቤቴም ይህ ሁሉ እኛ በእኛ የምትናደዱ ሰዎች ኩቺ ናችሁ። እቺ ናችሁ። እኛን የሚወዱ ደግሞ እንዲህ ናቸው። እኛም ሰፍ ብለን ነው የምንጠብቃቸው፣ እነሱም ሰፍ ብለው ነው የሚጠብቁን፣ በፍቅር ማለት ነው። እና ምን ልላችሁ ፈልጌ ነው፣ በትናንሽ ሰዎች አትረበሹ። በማን እኛ እግዚአብሔር ብሎልን ነው አይደል? የእናንተን ፍቅር የሰው ፍቅር የሰጠን አይደለም? ፈጣሪ ስላለልን ነው። እና ምንም እኮ ማምጣታችሁ ፈጣሪ ካለው ነገር ውጭ ምንም በትንሹ በስልክ አይታችኋላ። መኪና ላይ አስቀምጫ ሁሉ መንገድ እጂ አልወደቀም። በቃ ብሎታል። የኔ የኔ ያለው ለሌላ ሰው አላ። እና ጆሮ ያለው ይስማ። እሺ፣ መቤቴን ምንም ማንም ምንም አያመጣም እኛ ላይ። በቃ እኔ ላይ የሆነ ነገር ሁን ካሉ አሉ እግዚአብሔር ያለው ነው። እሺ እና ደግሞ ምንድን ነው፣ እኛ አንሳቀቅም፣ አንፈራም፣ ምንም አንልም። ዋናው ልብ ነው። ልብ ንጹህ ከሆነ ኖ ይህ መልስ መስጠት ምናምን አይደለም። ዋይ ይ መልስ አትስጣቸው ምናምን ምትሉ ሰዎች መልስ መስጠት አይደለም ይሄ። ምንድን ነው ፋክት ፋክት፣ እውነት፣ እውነታ ነው እንዴ። ይህ መልስ መስጠት አይደለም እኮ ማንም ምንም አያመጣም ነው የምላችሁ። ኋላ ማንም ምንም ያመጣል። በቃ እሱን ነው ብላችሁ እኔም ፈጣሪ ያለልኝን ነው የምኖረው። ፈጣሪ ቅመሜም ፈጣሪ ያሌላትን ነው የምትኖረው። ሁሉም ሰው በዙሪያችን ያለ ሰው ፈጣሪ ያሌለትን ነው የሚኖረው። እግዚአብሔር ይመስገን እና አመሰግናለሁ በጣም ማለት በጣም ነው የምትወዱን። እንደዚህ ላይ እስከዚህ ሰዓት ድረስ ራሱ የሁሉ ሰው ቁጭ ብሎ እያየን ነው ምናምን ሆነ። በቃ ይመቻችሁ። በጣም በጣም በትልቁ ነው የምንወዳችሁ። እሺ፣ በእውነት ምናልባት ላይገባችሁ ይችላል። በቃ እንዴት እንደምንወዳችሁ ማርያምን፣ ምናልባት እኔ እንጃ። በቃ በምንም ልትረዱ ናችሉም እንደምንወዳችሁ እናንተን በቃ በጣም ነው የምንወዳቸው። እግዚአብሔር ይህም ፍቅራችሁን አይቀይርብን ምናምን እና በጣም ነው በጸሎታችሁም፣ ታግሱም በብዙ በብዙ ነገር ፈጣሪም ከሚገባው በላይ እየተጨመረበት በጣም ብዙ ነገር እያሳካልን ነው። በጣም ብዙ ደግ ደግ ሰው እየሰጠን ነው በህይወታችን፣ በጣም ብዙ ብዙ ደግ ሰው። እኔ ብዙ ጊዜ ተናግሬያለሁ፣ ቅመምንም ልታሸማቀቁ የሚሞክሩ ሰዎች አላቸው። ኦሬ አሁን እንትን ሆነው ማለት የኔ ደጋፊ ይመስለው ቅመሟን ለማሸማቀቅ የሚሞክሩ ሰዎች አላቸው። አንድ ቀን ግን ተሸማቀ አጣቅም ፉል ኮንፊደንስ ናት። በጣም ነው የምተማመንበት። ገብቷቸዋለ ቅመምም ጋር እንደዛው የሆነ የእኛን ፋሚሊ ለመበጥበጥ የተነሳሱ አይጠፋም። ከዛ እዛ መሀል ላይ ደግሞ ማናለ እናንተ ዎች አላችሁ፣ ከዛ እያላችሁ እያላችሁ እየተባላችሁ ከዛም ከዚህም ፀብ ይነሳል ምናምን፣ የሆነ አይመጣውም። ከዛ ሁሉ ነገር ደስ አይልም። ገብቷቸዋል። እኔ ወጥቶ ማውራት ምናምንምንም አነሰ ሰሪ ስላልሆነ ነው። ገብቷቸዋል። ሰማችሁኛ። በቃ እኔ ግን እኔ እኔ እንጃ ሰው ተከፋፍቷል። እናት የለውምም፣ ቤተሰብም የለውም። ፒፕሉ እግዚአብሔር ይስጥ ሆኔ አንድ እኔ እንዴት ብዬ አስረዳ? ምን ይጎልብኛል አሁን ቤተሰብ ዘደባችሁ ምንም በቃ አይጎላም። ድሮ ነበር ልጅ እያለን የነገራቶች አዲስ እያለ፣ አሁን ግን ስናስበው የሰውን አይምሮ ነው የለካንበት። ገብቷቸዋል። የኔንም የቅመሜንም የማን ሰምቦዲ ፋሚሊ ብትነኩ ምን ምን? ልታመጡ ምንም አታመጡም እኮ። ቢያንስ መፍራት ፈሪሃ እግዚአብሔር ፈጣሪን እኮ አለመፍራት ማለት እኔ እንጃ ብዙ እንትን ይፈጥራል። አሁን የሆነ አንዳንድ ጊዜ ማለት እንዲህ ብለን ስንናገር የሆነ አሁን እናት ዘቅዘቃ ወይ አባት ተዘቅዘቆ ሄደ ልክ ያደረጉ ማለት ስትናገሯቸው ልክ እንዳደረጉ አይነት የሚወሩ ሰዎች አሉ። ልክ ነን የሆነ የጦዙ የአእምሮ ጡዘት ያለባቸው ናቸው። የምግብ እጥረት ምናምን ያጋጠማቸው እና ለእናንተ ለእንደዚህ አይነት ሰዎች በተለይ እንጃ ምንም አትጠቀሙ። እንደዛ ስላለ ምንም ልቦና ይስጣችሁ። ያው የዝግመተ ለውጡ ጊዜ እስኪመጣላችሁ ልቦና ይስጣችሁ ነው የምላችሁ። ቢሰሙም ባይሰሙም እኔ አይመለከተኝም፣ ገብቷቸዋል። እኛም የሚወዱ ጥሩ ልብ ያላቸው ሰዎች ምናምን በቃ ከልብ እወዳለሁ።